ኋላ በጣም ደነገጠ። ያየውን ነገር በጭራሽ ማመን አልቻለም። ቆይ ብዙ ጊዜ ሚስጥር ስትይ የነበረው ይህንን ነው እንዴ ብሎ ኤልሹን ጠይቃት፣ እሷም አዎ ይህንን ከማየና ከኔ ውጪ ማንም ሰው አያውቅም በማለት ለቤሉል ነገረችው። ቤሉልም ይሄ በጭራሽ መሆን አይችልም በማለት ምናልባትም ከዚህ ቀደም መሰረት የነገረችውን ነገር አስታወሰ። መሰረት ምን ብለው ነበረ ሄለን ከኑኑዬ ጋር እንድትሆኑ በፍጹም አትፈልግም። ወርቁንም ቦርሳ ውስጥ ያደረገችው እሷ ናት። አንተ ከእሷ እንድትርቅ ትፈልጋለች። ስለዚህ የባክህን ራቅ። አንተ እሷን በቀረብኳት ቁጥር ኑኑዬ ትልቅ ችግር ውስጥ እየገባች ነው ብላ አስጠንቅቀው ነበረ። ይህንን ነገር በማስታወስ ምናልባትም ይሄ አንዱ ሴረዋና አንዱ ተንኮሏ ሊሆን ይችላል። ስለዚህ እኔ ራሴ ሆስፒታል እውነቱን ከዶክተሮች አንደበት ነው መስማት የምፈልገው በማለት ኑኑዬን ወደ ሆስፒታል ይዟት ሊሄድ ወስኗል። አሁን ላይ ኑኑዬ እውነቱን የምታውቅበት እና እሷ በምንም አይነት በሽታ እንዳልተጠቃች እርግጠኛ የምትሆንበት እና ነፃነቷን የምታውቅበት ጊዜ ደርሷል። ሌላው ደግሞ ወይዘሮ ሄለን አሁን ላይ ምን አይነት ማስተባበያ እንደምታቀርብ አናውቅም። አዶኒ ትላንትና ክፍሏ ድረስ በመሄድ በጥያቄ እያስፈጠጣት ነበረ። ከገጠር የምታመጫቸውን ሕፃናት ወዴት ነው የምታደርሻቸው? እስከ ዛሬ ድረስ እኔ እንደማውቀው የሕፃናት ማሳደጊያ ድርጅት የለሽም። ስለዚህ ወዴት ነው የምትወስዳቸው በማለት በጥያቄ እያስፈጠጣት ነበር። እንደዚሁም ደግሞ በገጠር የሕፃናቶቹ ቤተሰቦች እያስፈልጓት እንደሆነ ጭምር ሲነግራት ነበረ። በዛን ሰዓት ወይዘሮ ሄለን እንደተመለከታቸዋት። የምትይዘው የምትጨብጠው ነበር ያጣችው። በጣም ደንግጣ ነበረ። ቤሉልም ደግሞ ሁሉንም ነገር እንድታስረዳው እየጠየቃት ነበረ። ነገር ግን አሁን ላይ ወይዘሮ ሄለን አዶኔ ትልቅ ስህተት የሰራው ምንድን ነው? ወይዘሮ ሄለን በጣም አደገኛ እና መጥፎ ሴት እንደሆነች በጭራሽ አላወቀም። ስለ ህፃናቱ እንድታስረዳው በጥያቄ ባስፈጠጣት ሰዓት ነበረ። ቤሉል ደግሞ ከኤልሹ የተቀበለውን ወረቀት ማለትም የኑኑ እንደተመረዘች የሚያሳየውን ወረቀትን ይዞ ነበረ ወደ ወይዘሮ ሄለን ጋር በመግባት ይህ ስለዚህ ወረቀት ልታስረጅኝ ትችላለች ብሎ የጠየቃት ወይዘሮ ሄለንም ምንድነው እሱ በማለት ወረቀቱን ስታየው የኑኑ ወረቀት ነበረ። በዚህ ሰዓት በጣም ደነገጠች። ቋ አንተ ይህንን እንዴት ልታገኘው ቻልክ? እንዴት ልታውቅ ቻልክ በማለት መለስ ጠየቀችው። ቤሉልን በጣም ተናዶ ስለነበረ ስለዚህ ስለወረቀቱ እንድታስረጂ ነው የምፈልገው። ከየት ነው ያመጣሹ? ማነው ይሄንን ስለያደርግ የቻለው በማለት አስፈጥጣት። ወይዘሮ ሄለን በዚህ ሰዓት በጣም ነገሮች ተደራርቦባት በጣም ግራ ተጋብታለች። አዶኒም ቤሉል ይዞ የመጣውን ወረቀት ለመመልከት ቢሞክርም ነገር ግን ማየት አልቻለም። ምክንያቱም ወይዘሮ ሄለን እንዲያየው አልፈቀደችለትም። ይህንን ወረቀት ከዚህ ቀደም ኑኑዬ ማንም ሰው እንዳያይባት ስታደርግ እና እንደዚሁም ደግሞ ከኤልሹ ጋር ሲጣሉበት እንደነበረ እሱም ደግሞ በጣም ብዙ ጊዜ ለማየት እየጓጓ ነበረ። አሁን ላይ ደግሞ ወይዘሮ ሄለን እና ቤሉል ሲጨቃጨቁበት ሲመለከት ቆይ ምን ቢሆን ነው በማለት አዶኒ ያንን ወረቀት ለማየት ጉጉት አደረበት። ወይዘሮ ሄለን ግን በጭራሽ አልፈቀደችለትም። ሁሉንም ነገር እኔ አስረዳችኋለሁ በማለት አረጋግታ ሁሉንም ነገር በርጋታ እንደምታስረዳቸው ነግራ ከክላሷ አስወጣቻቸው። ከክላሷ ካስወጣቻቸው በኋላ እቴዲ ጋር ደውላ ችግር እንደተፈጠረና ሁሉንም ነገር እንዳወቁ ስትነግረው እኔ የሚመለከተኝ ነገር የለም እና ታዲያ እኔ ምን አገባኝ በማለት ነበር ስልኬ የዘጋባት። በዚህ ሰዓት ወይዘሮ ሄለን በጣም ተናዳ እነዚህን ነገሮች እንዴት አድርጋ ማስተካከል እንዳለባት እና ለነዚህ ሁሉ ጥያቄዎች ምን አይነት ማስተባበያ እንደምታቀርብ በጣም ግራ ገብቷታል። ወይዘሮ ሄለን ያለ ቴዲ ምንም አይነት ነገር ማድረግ አትችልም። ሁሉን ነገር ሀሳብ የሚያቀርብላት ቴዲ ነበረ። አሁን ላይ ግን ከጎኗ የለም። አሁን አዶኔ እና ቤሉልን በጥያቄ እያፋጠጧት ነው። በዛ ላይ ደግሞ ያፌት ከቤት የምትወጭበት ጊዜ ደርሷል እያለን ነበረ። አሁን ላይ ወይዘሮ ሄለን አዶኔን ማስወገድ እንዳለባትና ወይም ደግሞ ማሳገት እንዳለበት ወስናለች። አባትህን በሰው ነገር ጥልቅ ብሎ ገብቶ ነው የሞተው፣ ስለዚህ አንተም የአባትህ እጣ ፈንታ ይደርሳል ማለት ነው እያለች በውስጧ እያሰበች እና እየዛተችበት ነበረ። አሁን ላይ አዶኒ እዚያ ጋር ትልቅ ስህተት የሰራው ነገር ምንድን ነው? እውነቱን አምጥቶ ለወይዘሮ ሄለን ከመናገር ይልቅ እነርሱ ራሳቸው ተመካክረው ምን እንደምታደርግና ወዴት እንደምትወስዳቸው በደንብ ማረጋገጥ እና ስለሷ መረጃ ማወቅ ነበረባቸው። አሁን ላይ ግን አዶኒ ሁሉንም ነገር በፊት ለፊት ስለተናገረ እና ሁሉንም ነገር እንዳወቀ ስላወቀች አሁን ላይ አዶኒ ላይ እየዛተችበት ነው አዶኒን የሆነ ነገር ብታደርገውም ነገር ግን መኮና እንደዚሁም ደግሞ ቤሉልም ስለሷ በጣም ብዙ ነገሮችን ስላወቁ አሁን ላይ ከማንም ማምለጥ አትችልም። አዶኒ እና ቤሉል ትልቅ ሰጥ አገባ ውስጥ ቢገቡም ነገር ግን እዚህ ነገር ላይ ተመካክረው የሆነ ነገር ማድረግ እንዳለባቸው አስበዋል። እንግዲህ ቤሉል እና አዶኒ በኑኑዬ ምክንያት ትልቅ ሰጥ አገባ ውስጥ ቢገቡም ነገር ግን አሁን ላይ አንድ ሆነው በአንድ ተመካክረው ወይዘሮ ሄለን ምን እያደረገች እና ምን እየሰራች እንደሆነ ማጣራት እንዳለባቸው ተመካክረዋል። አሎኒ አሁን ላይ የአባቱ ገዳይ ወይዘሮ ሄለን እንደምትሆን እየተጠራጠረ ነው። ምክንያቱም አባቱ ከመሞቱ በፊት ስለ ህፃናት ሲያወራ ሰምቶት ነበረ። ምናልባትም ደግሞ ወይዘሮ ሄለን ከዛ ጋር የተያያዘ ነገር ይኖራታል ብሎ ስላሰበ አሁን ላይ ስለ ወይዘሮ ሄለን በደንብ ማጥናት እንዳለበት ተረድቷል። ወይዘሮ ሄለን ዝታበታለች ነገር ግን እሱ ደግሞ ምንም እንደማታመጣ እና እሱም ደግሞ የማታውቀውን አዶኔን እንደሚያሳያት ነግሯታል። አሁን ላይ አዶኔ ሌላ ሰው ሆኗል። ማንንም ቢሆን ምንም ነገር ከማድረግ ወደኋላ እንደማይል እና ሁሉንም ሰዎች መበቀል እንዳለበትም ሲያወራ ነበር። ስለዚህ ወይዘሮ ሄለንን እንደማይፈራትም ጭምር ሲነግራት ነበረ። በዛ ላይ መሰረት እና ቴዲም ደግሞ ተስማምተው ወይዘሮ ሄለንን ለመጣል እንደተስማሙም ጭምር ነገሪያችሁ ነበረ። አሁን ላይ ወይዘሮ ሄለን በብዙ ወጥመድ ውስጥ ገብታለች። መሰረትም ቴዲ ያቀረበላትን ሀሳብ ተቀብላ ወይዘሮ ሄለንን ማሸነፍ እንዳለባት እየተናገረች ነበር። አሁን ላይ የወይዘሮ ሄለንን ሚስጥር ያወቀው አንድ አዶኒ ብቻ ቢሆን አዶኒን አስወግዳ ሌላ ሰው፣ ማንም ሰው ሚስጥሪን ስለማያውቅ እኔ ስራዬን መቀጠል እችላለሁ ብላ ታስብ ነበር። ነገር ግን አሁን ላይ የእሷን ሚስጥር በጣም ብዙ ሰው እያወቀው ነው፤ መሰረት፣ እንደዚሁም ደግሞ አዶኒ መኮ፣ ከዛም አልፎ ደግሞ ቤሉልም ቢሆን ስለ እሷ አንዳንድ ነገሮችን እያወቀ ነው። ስለዚህ ሚስጢሯን በጣም ብዙ ሰው ስላወቀው ከእነዚህ ሰዎች ደግሞ ማምለጥ እንደማትችል ተረድታለች። ሌላው ነገር ኑኑዬ አሁንም ቢሆን በትንሹ ትልቅ ተስፋ አላት። ምክንያቱም ቤሉል ሁሉንም ነገር ስላወቀ፣ አሁን ላይ እንደሚያስመረምራትም ስላሰበ እውነቱን የምታወቅበት ጊዜ ነው። ኤልሹ አሁን ላይ ልክ እሷን የጎዳችና ወንድሟን የጠቀመች መስሏት ከሷ ሰዎችን ሁሉ ለማራቅ የተጠቀመችበት ዘዴ አሁን ላይ ኑኑዬን ነፃ የሚያወጣት ነገር ሊሆን ነው። ቤሉልን እኔ ከሷ ልጠብቅህ እየሞከርኩ ነው እያለችው ነበር። ቆይ ከምንድን ነው የምጠብቅኝ? ሲላት እኔ ከምነግርህ ወረቀቱን ብታየው ይሻላል ብላ ነበር የሰጠችው። ምናልባትም ደግሞ ይህንን ካየ በኋላ እኑኑ እያጠገብ ድርሽ አይልም ብላ አስባ ሊሆን ይችላል። ነገር ግን ቤሉል እንደዛ አላደረገም። ይህንን ነገር በጭራሽ ማመን አልችልም ብሎ እንደሚያስመረምራት እና እኒህን ነገር ከዶክተሮቹ አንደበት መስማት እንደሚፈልግ ነበር ሲናገር የነበረው ይህ ነገር ደግሞ ኑኑዬ ነጻ ስለሆነች ምናልባት እውነቱ እንዲታወቅ ይረዳታል ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቡ ሰላማችሁ ይብዛል ለዚህ ቻናል ብቻ ሲሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ ሰብስክራይብ ለምታደርጉ በጣም ከልብ እናመሰግናለን በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ባላችሁበት ዓለም ዳርቻ ሰላማችሁ ብዘዘት ይበልልኝ።